ልጅቱ ያለችበትን ቦታ እኔ ጋር አለች ብላ የምትመጣ አንድ ብናገኝ ማለት ነው። ስለዚህ እያንዳንዳችሁ እየሄዳችሁ የፖስት ስትኩት ሄደዋለ። ሶስት አራት ቪዲዮ ፖስች አለ፣ ሸርም አድርጉ። ድዊትም እያደረጋችሁ ስሩበት። ለምታውቁት ሁሉ ሸር አድርጉ። ሞታም ከሆነ አስክሬኗን ካለች በህይወትም ደግሞ እሷን እራሷን እንድናገኝ ከምንም በላይ ደግሞ እያውቁታላችሁ የቤተሰብ ቁጥራቸውን ስጡ። ካይሳ ሀበሻ ነው። አዚዛ ቤት ምን አለ አዚዛ መታ ኢንፎርሜሽን ካላት ታውራ። ሲጀመር አሁን ለስራ ነበር የገባሁት፣ ግን በቃ አንዳንድ ጊዜ እንዲ ነው መሰላችሁ። የሆነ ሶልቭ ማድረግ እየቻላችሁ ሳትች አዎ ውብዬ እንጀራለን ላስገባሽ ግዢ ማርያምን የውሃቡን አሁን እያወሯት ነበር። አረጋሽ ትምህርት ነው የምላችሁ እኔ። ሀቢባ ስትገባ ጥሩኝ እመጣለሁ ብያታለኝ። ከአዲ ማለት ጥሩኝ እያወሯት ነበር ማርያምን ያለችው፣ ልክኛ፣ ያለው ምንም ለውጥ የለውም። ማርያምን ጥሩኝ እኔ አሁን ሀቢባ ስትገባ ጥሩኝ እኔ ልግባ ያለችው ምንድን ነው? እሷ በዛ በቅርብ ያለ ሰው ወይም ደግሞ አየው ወይም ደግሞ ሰማው የሚል ሰው ለምንድን ነው ለንትል ለፖሊስ ኢንፎርሜሽን የማይሰጠው? ምንም ነገር የለው። እመቤቴ እንደዛ ነው ያለችው። እናንተ ለምን ታዲያ? ልጁ እኮ አሁን ባልየው አዚዛ ጋር ደውሎ ነበረ። ከዛ ኤምባሲ እሱ ኤምባሲ እነዛን ተጠርጣሪ ናት ናቸው ያልካቸውን ልጆች ይዛቸው ሆና ና፣ እኛ ነሱ ጋር የሆነን ክስ እንመሰርታለን አሉ ብሎ ልጁ ተቀምጧል ዝም ብሎ፣ ኤምባሲ እንኳን አልሄደም። በቅ እነዚ ሁለት ልጆች ራማ ና አይሻ የሚባሉት እነሱ እንዲቀርቡ ኢንባሲው ጠይቆታል። ማሪ ንገሪው፣ መሲ ንገሪው፣ ደውይለት ት ለታጠቅ ስደቴን የማራት አረከው ሞቴን ደግሞ ኢትዮጵያ አድርገው። በቃ አሁን እነሱ የሚያስቡ ልጁ ሂቃማ የለውም ፖሊሲ ይዘዋል፣ ልጁ ሂቃማ የለውም ፖሊሲ ይዘዋል። በቃ ይሄንን ነው የምታወሩ፣ ሌላ ምንም ነገር የለ። የእናንተ ችግር ልጁ መያዝ ላይ ነው። ይታጠቅ እሺ ሶስት ሺህ ሁለት መቶ ሰው አለ። ለአውድ ላደርገህ ነው። እሺ ሳሪ ይኸው ንገሪው የተፈጠረውን ነገር እየሰማነው። ታጠቅ ታጠቅ እንዲና አሎ ሰላም ነ እንደናቸው አለን። እናመሰግናለን። በጣም ይቅርታ አድርግልን። ታውቀናለህ ብዬ እገምታለሁኝ። እባክህ ሳውዲ አረቢያ መዲና ላይ አንድ ችግር ተፈጥሯል። ችግሩ የተፈጠረው ከሶስት ቀን በፊት ነው። ዛሬ አራተኛ ቀኑ ነው። አብረው የሚኖሩ ሂጃዛ ቤት ያሉ ልጆች ነበሩ። እነዚህ ልጆች በአጋጣሚ ሶስቱ አንድ ላይ ተገናኝተው ነበረ እና የቤታቸው አከራይ በቻርጅ የተነሳ ተጣልተው ቀረጸች መሰለኝ። አሁን እቺ ተደበደበች ጠፋች የተባለችው ልጅ ለምን ቀረጽች በሚል ሰበብ ሰውየው ደበደባት። ከደበደባት በኋላ ግን ልጅቷ ሶስት ቀኗ የት እንዳለች አይታወቅም። መደብደቧን ግን ሁለቱ ልጆች ራህማና ማነች የምትባለው የሁለቱም ስልክ አለን አይተዋል፣ ሰምተዋል። ነገር ግን ሁለቱም አንዷን አበቂ ኢንፎርሜሽን የሰጠችን አንዷ እየሰጠችን አይደለም። በምንም ተአምር ምንም ሊተባበሩን ሁሉ አልቻሉም። ትናንትና ጀምረን እስካሁን ድረስ ማንም ሂዶ የጠየቀም ያየም የለም። ልጅቷም የት እንዳለች አይታወቅም። እባክ ልታግዘ ትችላለ። ከይቅርታን ደግሞ ስለቀማት ልጅቷ በጣም ድብደባ ደርሶባታል። ባሏ ደግሞ ጃዛ ቤት በሚሄድበት ሰዓት ታተቅ ደም አይቷል መሬት ላይ ማለት ነው። ከዛ በኋላ ልጅቷ እጇ ላይ የነበረውን ስልክ ቀምቷታል። የቀማት ደሙን እጠብ የተባለችም ሳይሆኑ ነገር ግን ችግሩ የተፈጸመበት ወይም ከሳሽ አካል በውስጥ ያናግረኝ ምክር ተፈለገ ከዛ እሺ ጥሩ እንደዛ ከሆነ በጣም አሪ ናቶች ብዙም ውጤታማ አይሆኑም ጋጋታ ብቻ ነው የሚሆነው እና ይቅርታ ደርዙብኝ እና ወንጀሉ ተሰራ የምትሉት አጠቃላይ ላይ የማውቀው ነገር የለም ነገር ግን ካለ ምን ይሻላል የት ወደየት ነው መሄድ ያለብን ለማን ነው ማመልከት ያለብን ማነው ሊያግዘኝ የሚችለው የሚል ካለህ በውስጥ አናግሮኝ፣ የበኩሌን መረጃ ልሰጣቸው ዝግጁ ነ። እሺ ታጠቅ፣ እናመሰግናለን። የባልተቤቷን ቁጥር አሁን መሲህ ትሉት አርጊና፣ የባልተቤቷን ቁጥር እንግዲህ በቃ ሀያት ሀያት፣ የት ነሽ? የባልተቤቷን ቁጥር ለኪ ነው አሁን የሀገሪቱን ህግ በጠበቀ በቃ መንገዱ ምን መወሰድ እንዳለበት፣ ምን ወደ የት ደግሞ ማመልከት እንዳለባቸው አግዛቸው ይችላለሁ። እንግዲህ ከታደርጉልኝ፣ አከብራቸኋለሁ። ሰላም ሆኑ። እሺ ታቀም ለምዝግና ነው። ዋትሳፕ ላይ ኮንታክቱን እልክልሃለሁ። አሁን ትልክልሃለች የባልተቤቷን ቁጥር፣ እሱም ይደውልልሃል። የዚች ልጅ ግን የህይወቷ ዋስትና ያለው ባሏ እጅ ላይ ነው። በቃ አለቀ። ቃላስ የቲክቶክ ስሟ እንዴት አርጌ ልጣፍሽ? እንዴት አርጌ ላድንሽ ብለህ ጻፈው። በቃ ወንድ ልጅ ነህ። ከተያዝክ ራሱ ተያዝ። እንዴት አርጌ በቃ ፌላ ኖርሽ በተግባር ቀፋት ልጅቷ የት እንዳለች ተባበር። ዱባይ ካስ መሲ አሁን ለታጠቅም የባሏን ቁጥር ስጭው። የባሏ ቁጥር ደግሞ ለታጠቅ ይሰጥ። በቃ አለቀ። ካላስ ያው መሲ ልኬልሻለሁ፣ ላኪ እዛ ጋር ልጃቸው ረገ እነሱ መጠየቅ አለባቸው። እነሱ ሲጠየቁ ለእነሱ ሲል ደግሞ እሱ ይመጣል። በቃ ልጅቷ የት እንዳለች

ገለዋት። ያኔ ቢገሏት መዲና ያለ ሰው አይሰማም። ጋይስ ታሪ፣ እኔ ደግሞ ምን ጠረጠርኩ መሰለች? የእኔ ጥርጣሬ እስቲ እንደ እንትን ውሰዱ እንደ ጥርጣሬ። ልጅቷ ኦልሬዲ ስልኳን ስለቀማት የሆነ ቦታ ላይ ወድቃ በቃ ሰው አላያት ወይ፣ የሆነ የተዘጋ ቤት ውስጥ ናት ከሱ ለማምለጥ ብላ እንዳት ደውልም ደግሞ ስልክ የለም። ይሄ ነው በቀደም ፈሷት ምናምን ተጎድታ ነው የሚሆነው እንጂ የሆነ የጃዛ ቤት እኮ ብታገኝ እኮ የጃዛ ቤቶቹ ሰዎች እኮ ቲክታክ ያሉ እንዴ። ግን ሳውዲ በስማ ለቫኬሽንም ነው አንመጣ፣ ሲያስፈሩ ወረ ሲያስፈሩ እና እንዲ ማርያምን እንዴት እንደምታስፈሩ እስቲ። እንደዚ አይነት ነገር እንኳን ሲሰራ ሌሎቻችሁ ተባብራችሁ ከነሳራ ጋዜ ዱባይ ካሉት ልጆች ጋር ተባብራችሁ የሆነ ነገር ማድረግ ስትችሉ አሁን ዋለ አደረ ዛሬም ከዋለ ምናምን ይሄ ነገር ምንም ሊፈጠር አይችልም። በነገራችን በጣም ዘ የባሏ ስም አልነበረ የሚለው የባሏ ስም ላይ ነው ፎከስ የማደርገው እና እሱን ነገር በተግባር ፈጽመው በተግባር አሁን ደግሞ የምትሉ ቤቱ ተጠርቷል፣ ምናምን እያላችሁ ቮይስ የምትልኩላቸው ሰዎች ማለት ነው። ያኔ ቤቱ አይ ድምፅ ነው። ምናችሁም አልጣመኝ ምናችሁም ያልጣመኝ ለአስተያየት እንዳትገቡ፣ መረጃ ልትሰጡን ካልሆነ፣ ለአስተያየት የምትገቡ ሰዎች አንፈልግም። ወሬ ብቻ ናችሁ። ሰላም ሰላም ናችሁ አለን ምን ነበር እኔ ጋር የምላችሁ ነገር ያኔ የኔ ጓደ የኔ ሰውዬ መዲና የሚሰራ በሽርጣ ምናምን ቁጥሩን ምናምን አገናኙና ና የሱን ቁጥር ለስታቸው ያኔ ቤቱን ኪዶ ምናምን እንዲፈትሽ ማለት ነው። የኔ ሰውዬ እዛው ነው የሚሰራ ያኔ ሽርጣ ነው። የማንን ቁጥር ልስተ ያኔ የልጁትን ሆነ የልጆች ያኔ የተናገሩትን የእነሱን ቁጥር ደውሎ እንዴት እንዲሆነ አጣርቶ ያኔ ቤቱን ኪዶ እንዴት እንደሆነ ይፈትሻሉ። እነዚህ አይሻ ነው ማነው? እንዛ አ የሰውየውን ስልክ ቁጥር ለምን አሰጠንም፣ ሊያወሩ ይፈልጋሉ ብለ፣ እሺ አናግረዋለሁ ችግር የለውም ድሄድ ለነት እ መጣለው ችግር የለውም ምክንያቱም አዛማም ስለሚሰራ ጓደኛው የምሳሉት ያለውን ነገር ያኔ ያጣራል። እነሱም ዙሮ ቃላቱ ነው የሚሄድ ስለዚህ አናግረውና ና ከዛ ታሜ በደንብ በጥሩ አረብኛ ያዋራዋል። ሄድ ችግር የለውም አረብኛ ደርሳ እንደዚህ እንደዚህ ይፈልጉሃል፣ ኢትዮጵያኖች እንድትተባበራቸው በለውስ። አበሻ እንኳን መቼ የማይተባበረንም። አረቡን እንማጸን እንዴ። ንሻላ ችግር የለውም። ሀይር ቶሎ በል እንጠብቅ። ሲመታ ተቤት ብቻዋን ነበረች። ሰው ሌላ ሰው ምናምን አልነበሩ። ቤቶቹ ነበሩ እነዚህ ደምጠው የተባሉት እነሱ እያዩ ነው የደበድባት። ከዛ ሂዱ ውጡ ልጨርሳት ነው አላቸው። ጋይስ ለብሬክስ አበሻው ሸራርጉለን ለጋይስ ችግር የለም። ብሬክስን ጥሩት፣ እስኪ ብሬክስ እሱ ሊያግዛችሁ ይችላል። ጥሩት። ሳሪሲደሬክስ እራስ ወጣም፣ ወረደም፣ አዘለም፣ አቀፍም ማንም ይምጣ ማንም የራሷ የልጅቷ ባለቤቷ፣ ወገኖቿ፣ ዘመዶቿ አሁን እዚህ የተቀመጠችው ሀያት ምናምን የሚባሉት እንደነዚህ አይነት ሰዎች፣ በአቅራቢያው ያሉ ሰዎች ይህንን ነገር ጥቆማ ሰጥተው መተባበር ካልቻሉ ማንም አይተባበር፣ ግደል ካላት። ሀያት ምንሽ ናት? ልጅቷ ያጎቴ ልጅ ናት። ለምን አንቺ ፖሊስ ጋር ትደዊ? ከተያሽም ተያዥ። አረ፣ እኔ ችግር የለውም ብያዝ። እኔ ሪያድ ነው ያለሁት፣ መዲና ብትደውይ አንችና ያነሱም ስላሉ ነው እንጂ ደውላለሁ። እስቲ ደዊ አንቺ፣ እዛው ጋር አሁን ደዊ እና እኔ እዚህ ነው ያለሁት ብለሽ ንገሪያቸው። እስቲ እና በቃ ልጅቷ ቦታ ትቅር በቃ ምስኪን። እሺ፣ እስኪ ልሞክር። ግን ሀበሻው እንዴት ጨካኝ ነው። መሲግን እንዴት ይቀፋል። ማርያምን ራስ ቤተሰቦቹ መቀብደድ አለባቸው። አንደኛ በፎቶ የሚታወቅ ነው። ግን ያክስቷ ልጅ ከሆነች በሪያድ ምናልባት ከደወለች የሪያድ ፖሊስ ጣቢያ ነው የሚያነሱላት ማለት ነው። ለምን ቀጥታው ወደ መዲና ወደዛ ማትሄደው? እዛ ሄዳ ታመልክት። ይሄ የነፍስ ጉዳይ ማለት ሙሽ ችክ ላድርግ ምናምን ምናምን ነገር ማለት ኦኬ ያኒ ስለ ስለ በህይወት አለች የለችም ለማጣራት ቀጥታ ወደዛ ለምን አትሄድም? በስልክ ማለት አሁን ብትደውል የሪያድ ብቻ ነው የሚያነሱላት። አሁን ለምሳሌ አንቺ ሻርጃ ነሽ 999 ከደወልሽ ሻርጃ ፖሊስ ነው የሚያነሳለሽ፣ ያ አቡ ዳቢ ያነሳለሽ ገባሽ? ስለዚህ ያክስታው ነው ያው፣ ነዛ ወንጀሉ የተፈጸመበት አካባቢ ነው አበሻ የጠፋው የሚጠቁም ማለት ነው ወደዛ ዛ መሄድ አለባቸው እንጂ ማለት አሁን ሪያድ ሆና ብደውል አይመለከትትንም። መዲና ሄጅ ና እዛ መልክች ትባላለች። ያኔ ጊዜ መግደል ነው። አሁን ወጣች ማለት ልደውል ተመልሰ አሁን ምንድን ምትለው ወላ እኔ አይመለከትንም ይሏታል። ይህ የታወቀ መንስ ነው። ያ ከስተሽ ልጅ እስከሆነች ቀጥ ብለሽ ወደ መዲና ሄጅ ና እዛ ማለት አመልክች። ፖሊስ ጣቢያ ገብተሽ አመልክች መዲናስ፣ ያላችሁ ኢትዮጵያኖች እውነት ወረቀት ያላችሁ ሄዳችሁ ብታመለክቱስ ምን ችግር አለው? ልጅቷ እኮ ሄዳም እኮ ለፖሊስ እጇን ሰጥታም እኮ ሊሆን ይችላል፣ ደሟ ሲፈስ ሲጨንቃት ያአላ ባሏ ፈርቶ እንደዚህ እንቢ ብሎ ፈራ ትቶታል። እንደዚህ ሀሳቡን ሄዶ ማመልከቱ ምናምን፣ አዎ ይይዘኛ ይይዙኛል መሄድ አልችልም አለ። እናቴ ትሙት፣ እናንተኛ እኮ እስከ እስር ድረስ ተዳርገናል፣ ምንም በማናቀው ለሰው ብለን ማለት ነው። ማሪ ምን እናንተ ቢያንስ እዛ ሄዳችሁ ለፖሊስ ለመጠቆም ፈጣሪ ሆይ ትለያላችሁ እናንተ

ሁሉንም ነገር ስራቸ ነው የፖሊስ ስራ። ግን አንድ ሰው ብቻ ነው የሚያስፈልገው። ይህ ጉዳይ አሁን ለምሳሌ መሲ እዚህም ሀገር ቢሆን ፉጄራ እንበል እኔም አጅማን ነኝ፣ አንቺም ሻርጃ ነሽ ሽን ሙሽክለ ሄዳለው ወይም ሰው ካለ ፉጄራ ሄድ ኢንፎርሜሽን ከሚዲያ ሚዲያ ማለት ራእይ ዓም ሆነ ህዝብ እንዳለ ማለት ስለዚህ ነገር እያወራ የፖሊስ ስራ እስከሆነ ደግሞ ሄዶ ያጣራል። ሶ ማለት የሚያመለክት ሰው ብቻ ነው የሚያስፈልገው። እዚህ ቢያንስ እንኳን መዲና ያላችሁ ናመልክቱ እናመልክቱ። እንዴት ዋላችሁ? ሲ ሰላም። ቅድም እኮ ሌላ ቤት ላይ እና ዚዛ ጋ እኮ ኮ እየሰማቸው ነበረ እና ማታ ደግሞ ስዘጉን የተኛው እየተከታተልኳቸው ነበረ። በጣም ነው የሚያሳዝነ ያለው ነገር ቆይ ማታ ነስሮ ነው ምናምን የሚባለች ፎቶ አለኝ ፎቶ ተገኝቷል። ወንድሜ አሁን የሚከስልን ያጣሉ። በቃ አንድና እንደ አማራጭ አሁን የገባችው አክስቴ ልጅ ነው ያለችው። ልጆች በቃ ች ልጅ ከሞተች በኋላ እናቴ ትሙት የሬሳ መዋጮ ምናምን ከምትሉ አሁን ድረሱላት። በተለይ እናንተ መዲና ነው ምናምን አካባቢ የምትኖሩ ኢትዮጵያኖች እናቴ ትሙት ልታፍሩ ላይ ይገባል። በዚህ ደረጃ ሰው ሰው ሰው መሆናችሁ የምትፈለጉ ሰዎች ቢያንስ ወጥታችሁ የሚደረገውን ነገር እችን ያክስት ልጅ የምትባለውን ማረፊያም ነገር የሆነ ነገርም ብቻ ተባብራችኋት አብራችኋት ሆኖ በጣም ነው የምታሳስበው። ባሏ ሸሽቷል። ሌላ ዘመድ የላትም። ልጅቱ ቤተሰብ የላትም። ሳውዲ አረቢያ የሚኖር ብቻ ቴጂ ምንድን ነው የምጽፈው? አስተያየት ልሰጡ አትግቡ። በቃ እኔ አስተያየት አልፈልግም፣ አስተያየት አልፈልግም። ከማታ ጀምሮ አስተያየት አስተያየት፣ አንዱ ይገባ አስተያየት፣ አንዱ ይገባ። መፍትሄ ነው የምንፈልገው። በቃ ፖሊስ ጣቢያ ሄዶ እዛ መዲና ፖሊስ ጣቢያ ሄዶ የሚናገር ሰው ነው፣ ቆራጥ ቆፍጠን ያለ ሰው ፖሊስ እዛ መዲና አካባቢ ያላችሁ በቃ እንደዚህ እንደዚህ ከኢትዮጵያ ነው ተደውሎልን ብላችሁ ተናገሩ። ሰላም መስዬ ደህና ናችሁ አለው። የልጅ በቃ ያሉት ማለት ነው እዛ የነበሩትን ልጆችና ማለት ነው ባለቤቱ እነሱ መቅረብ አለባቸው። ከኤምባሲው ጋር ሄደው አብረው ለፖሊስ በረንብ እንትን ቃላቸው መጀመሪያ መስጠት አለባቸው ተብሏል። ስለዚህ በቃ መቼስ እሺ እሺ እሺ። ማስተሪ ጋይስ ዲስካውንት የወጡ ስልኮች አሉ። አሁን ወደ እስራኤል ግባ። ሳውዲዎች እናንተን ተማምኜ ጾሜን እንዳላደር አይመስላችሁም? እናንተ የምትለዩ ፍጥረቶች ናቸው። ምንም ነፍስ ያለው ሰው የለም ማለት ነው። ስራሽን ስር ይመስሻል። ፈጣሪ ረስላ እነዚህ ስልኮች አራት ከሃምሳ አራት ከሃምሳ ናቸው። ኦሪጂናል ናቸው። የአንድ አመት ጋራንቲ ያላቸው ኦሪጂናል ስልኮች ናቸው። ኮፒ ስልኮች አይደሉም። ይሄም የአስራ ስድስት ነው። ኦሪጂናል ስልክ ነው። ይሄ አስራ ስድስት ደግሞ በጣም የምትወዱበት እንትኑ ምርጥ ነገሩ ምንድን ነው? ይሄን ሁሉ ስልክ ሴቭ አድርጎ ይሄን ሁሉ ስልክ ሴቭ አድርጎ አንድ እስታክ አያደርግም እና ደግሞ ጋለሪ ውስጥ ልግባላችሁ ጋለሪ ውስጥ ደግሞ አራት መቶ ዘጠና ፎቶዎች አሉ ከቪዲዮ ጭምር አያችሁ ይህን ሁላ ስልክ ፎቶ ደግሞ ይዞ ምንም ምስታክ አያደርግም ኦሪጂናል ስልክ ስለሆነ ማለት ነው ሜድ ኢን ቬትናም ኦሪጂናል ነው ዋጋው ስድስት መቶ ድርሃም ነው ይሄም ትንሽ ነው ያለው ይሄም ትንሽ ነው ያለው ብዛት የለም ስለዚህ የምትገዙ ልጆች ዩናይትድ አረብ ኤምሬት ዱባይ ውስጥ ኤኔ ቻርጃር አሳልኬማፉ ጄራ የትም ቦታ የምትኖሩ አምስት አምስት ቁጥር ጻፉ ከኢማራት ውጭ ለምሳሌ ሳውዲ እንትን ላይ ጭቅጭቅ ላይ ስላለ ሳውዲ ልጠራም፣ ቤሩት፣ ሌሎች ሌሎች ሀገራት ላይ ደግሞ ያላችሁ ፕሮፋይሌ ላይ ባለው ቁጥር በውስጥ አናግሩ። በአካውንት ስለሆነ እናንተ ክፍያ ስለምትፈጽሙት በዛ አስተናግዳችኋለሁ ማለት ነው። ስለዚህ ለእነዚህ ለሁለቱ ስልኮች የምትገቡ ልጆች እንትንበሉ እና ደግሞ ዩቱብ ምናምን ለመስራት የምትፈልጉ ኤ ሀያ ስድስት ፋይፍ ጂ አለላችሁ መቶ ሀያ ስምንት ጂቪ ራሙ ስድስት ነው። እንደገና ደግሞ ኤ ሰላሳ ስድስት አለላችሁ። እነዚህ እንዳለ ኦሪጂናል አዳዲስ ኦኬ። ትገባላችሁ ዱባይ ያላችሁ ዩናይትድ አረብ ሜሬት፣ ቻርጃ፣ ራሲ አልከማ፣ ፉጄሬትን ቦታ ላይ አምስት አምስት ቁጥር ጻፉ። ማሞ መሽኝ ሰላም፣ ሽብዛ ሰላም፣ እንዴት ነሽ ማሞ አለው እና እስቲ ያሳይ ሳምሰንግ ነው ሳምሰንግ ናቸው ሁሉ ኦኬ፣ እስቲ ያሳይ። ኦኬ ማማ ዋጋው ስንት ነው? ዋጋው ስድስት መቶ ስድስት መቶ ራም ስምንት ጂቢ ነው። ኦኬ እኔ ዱባይ ስፖርት ሲቲ ነው ያለሁት ስልክ ቁጥር

ስልክ አዲስ አበባ ድረስ ትልክ ያለሻ አው ልካል ነው አዲስ አበባ ስፍሪ ነው። ወደ ክልል እትከፍላላችሁ ለአዲስ አበባ ድረስ ነው ንፈልገው ትችያለሽ። ቆንጆ ስልክ የምትሆን አሳይኝ እና ላኪልኝ እንዳለ አሁን ያሳየኋቸው ኦሪጂናል ስልኮች ናቸው ኮፒ ስልኮች አይደሉም። ሁሉም ኦሪጂናሎች ናቸው። ሳምሰንግ ነው ኦሪጂናል ስልኮች ናቸው። ኮፒ የሚባል ነገር እኔ ጋር የለም። ስልክ ያለስጥሽ

አንድ ሁነሽ ወደዛው መልኪው። ግን ብሩን ምናምን ሁሉ እኔ ብር ነው የማስገባ። ምልክ ሰጠሽ፣ ድራይቨር ነው መጥቶ የሚወስደው። ሎኬሽን ምትልኪ ነዛ ነው። መልካም ጊዜ ሆነላችሁ። አመሰግናለሁ። ከናየት ሎኬሽን ላኪ። እቃ ኦርደር አድርጋችሁ ወዲያውኑ ሎኬሽን ላኩ። እሺ፣ ፎዚ ሎኬሽን ላኪ። ልክ ያለው ይኸው፣ እየመጣልሽ ነው። እሺ ደረሰሽ ወይ ማን ነው አዎ ፎዚ ደርሶኛል ሰኒ ናት የቀረችው እሺ ወዲ መሲ ሰላም ነሽ እንዴት ነሽ አለ ደህና ነኝ ቀጥ አይፓድ እና ስልክ ኢትዮጵያ እንድትልኪልኝ ነበረ የነበረ ግን ኢትዮጵያ አምስት መቶ ማለት ነው ኢትዮጵያ አምስት መቶ ብር ነው